ማለት እንዲህ ነው። እኔ ደደም መስይሽ ነበር አይደል? ምሳሌ ትሞትልሽ። አንቺ እርጉም፣ አንቺ በምሳሌነት ልትተኪ። አየሽ እኔ እንዲህ ነኝ። እሺ ምማ ምንም እንወይ ምሳሌ ለምን እናቴ አትሆኚም? ምን ለምን እናቴ አትሆኚም? እንደ መሀሌትስ አልፈልጋትም። በይ መሀሌት፣ እንዳትሰማሽ። ስቀልድ ነው። እንዳትነግሪው። እነግረዋለሁ

ቅድስት ማህሌት ምሳሌ ላይ የምታደርገውን ነገር አንድ ባንድ ሳታስቀር ለብሩክ ነግረዋለች። ማህሌት እንግዲህ ምሳሌን ልትገላት እንዳሰበች እንዲሁም ደግሞ መድኃኒቱን እንደምታቀያየርም በጊዜ እንዳትወስድም እያደረገቻት እንደነበረ በዝርዝር ነግረዋለች። ብሩክም ተበሳጭ ሰው ለምን እስከዛሬ አልነግርሽኝም ብሏታል። ማህሌት እንግዲህ ገንዘቡንና መኪናውን እካፈላለሁ ስትል መጨረሻ ላይ እንግዲህ ጉድ ሆናለች። መኪናና ቤቱ በቅድስት ስም ሆኗል። ሰላም ውድና የተወደዳችሁ የተከበራችሁ በመላ ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? ያላችሁ በሰላም ጤና፣ ፍቅር፣ አንድነት እመኝላችኋለሁ። እነሆ በእንጀራ ልጇን የምትመርዘዋ ሴት ክፍል ሰባት ይዘንላችሁ መተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ ላይክ፣ ሼር እያረጋችሁ ቤተሰቡ ነው። እንግዲህ በባለፈው የማህሌት ሴራ መድኃኒቱን አቀያይራ ወደ ውጭ ወጣ ነበረ። ብሩክም እንግዲህ በገዛ እጁ ልጁን አቶ ነበር። ነገር ግን ለትንሽ ሐኪም ቤት ወስዷት ምሳሌም ተርፋለች ማለት ነው። እንግዲህ ምሳሌም መድኃኒት ተሰጥቷት፣ ነገር ግን ምግቡ እንደተመረዘ ዶክተሩ ነግሮታል። የተመረዘ ምግብ በልታ እንደሆነ የታመመችውም እንግዲህ ዶክተሩ አብራርቶ ለብሩክ ነግሮታል። ብሩክም እንግዲህ ምሳሌን ይዞ ወደ ቤት ተመልሶ ነበረ ማህሌትም ሴራዋ ሳይ ሳይሳካላ ሲቀር ደውላ ለኤፍራታ ነግራታለች። እንግዲህ ያው ማህሌትና ኤፍራታ ምሳሌን አጥፍተው ገንዘብና ንብረቱን ቤቱንም በእጃቸው ማዞር ይፈልጋሉ። ነገር ግን እየተሳካላቸው አይደለም። እንግዲህ ማህሌት ያንን መርዝ አስቀምጣ ወደ ውጭ ከወጣች በኋላ ምሳሌ ሐኪም ቤት መሄዷን ካረጋገጠች በኋላ በር ላይ ሄዳ ስጠይቅ መግባት እንደማይቻል ዶክተሮች ስለመልሷት፣ ደውላ ለኤፍራታ ነግራታለች። እንግዲህ ቤት ውስጥ ከመጡ በኋላ ቅድስትም ካሁን በኋላ መዘግየት የለብኝም፣ በገዛ እጄ ልጅቷን ስንንከረፈፍ አተናት ነበረ። ስለዚህ ጋሽ የምነግርህ ነገር አለ ብላ ክፍሉ አጠርተዋለች። ሁሉንም ነገር ለመስማት እንዲሁም ደግሞ ቅድስት ምንድን ነው ልትነግረኝ የምትፈልገው ብሎ ምሳሌን እዘው ሳሎን ላይ ተቀመጭ መጥተው ብሎ ወደ ቅድስት ክላስ አምርቷል። ቅድስት እንግዲህ ሁሉንም ነገር ነግሯለች፣ ማህሌት ምሳሌ ልትገላት እንዳሰበች እንዲሁም ደግሞ ኤፍራታ ጋር አንድ ክፍል ውስጥ ቁጭ ብለው ስለ ምሳሌ ምሳሌን ለመግደል እና ገንዘብና ንብረቱን በእጇ ለማድረግ እንደምትፈልግም በጆሮዋ ሲመካከሩ እንደሰማች ነገረችው። ከዛ እንግዲህ እንደዛ ስትነግረው በጣም ተናዶ ለምን እስከዛሬ አልነገርሽኝም እስከዛ እንዴት እንደዚህ ታደርጊያለሽ ብሎ ሲላት ገና ብዙ እምነግርህ ነገር አለ ተረጋጋና ነው እምነግርህ ካልተረጋጋህ ነገራቶች በጥሩ ሁኔታ አይሄዱም ብላ እንግዲህ አስረድታ ነግሯለች ብሩክም በጣም በጣም ተበሳጭቶ አለቃትን ብቻ ትንጣ እያለ እየፎከረ ወደ ሳሎን ተመልሶ ወጥቷል ሳሎን ላይ እንግዲህ ቁጭ ብለው ምሳሌ ጋ እያወራ ያለ ቅድስት እንግዲህ እንዳልተሳካላት ሁሉን ነገር ለ ሞገስ ደውላ ነግራው፣ እንዲሁም ደግሞ ቤትና ንብረቱንም መሸጥ እንዳለበት አለበለዚያ እንዳይጠረጥር አደርጋለሁ ብላ ለራሷ ወሰና ወደ ቤቷ መጣች። እንዴት ዋላችሁ ብላ ገብታለች። እንደ ደህና ሰው ማለት ነው። እንግዲህ ጥንስሷን፣ ወሬዋን፣ ሁሉን ነገሯን እንዲሁም ደግሞ የምሳሌ መሞት አለመሞቷን ተናዳ ለኤፍራታም ነግራት፣ ወደ ቤት ከተመለሰች በኋላ ምሳሌ የኔ ቆንጆ ብላ ልትስማት ስትል ብሩክ አትሳሚያት አሟታል ብሎ ከልክሏታል እንዴ ልጅ አይደለች እንዴ ለምንድን ነው አማል ስማት ብላ እንግዲህ ማህሌት ማስመሰሏን እንደቀጠለች ነው ብሩክ ግን ያንን ነገር ማለትም ቅድስት የነገረችውን ነገር ከሰማ ወዲህ በጣም ተናዷል ምክንያቱም ዶክተሩም የምግብ መመረዝ ነው ብሎ ስላለው ቅድስትም እንግዲህ ፈርታ እኔን እንዴ የመረስኳት ታዲያ እኔ የመዘረዝኳት ይመስልሃል ብላ ስትለው እንግዲህ አላውቅም አንቺን ማን መረሻት አለሽ ብሎ እንግዲህ ምሳሌ ጋ ሆዶ ቁጭ ባለበት ማህሌት መታ፣ እንግዲህ ምንድን ነው ምትለው ምናምን ስትል፣ እንግዲህ ቅድስትን ጠርቶ ነይና ወደ ክላሷ ወሰጃት ምሳሌም፣ ብሎ ቅድስት እንግዲህ ምሳሌን ክላሷ ይዛ ገብታ እያስተኛቻት እያጫወተቻት ነበረ። ምሳሌም እንግዲህ ቅድስቴ፣ አንድ ጥያቄ ልጠይቅሽ ምናምን፣ እኔ በጣም ደህና ነኝ አትሰቢ ስትላት፣ እሺ ቅድስትዬ፣ አሁን እኮ ሁሉም ነገር ይተውሻል ብላ እንግዲህ ቅድስት ምሳሌን አባ አውላታለች። ምሳሌም እንግዲህ ቅድስቴ፣ አንድ ነገር ልንገርሽ ብላ፣ ለምን እናቴ አትሆኝም? እናቴ እንድትሆኝኝ እፈልጋለሁ ሲከተል እንግዲህ ቅድስትን በመደናገጥ እንዴ እናትሽማ ማህሌት ናት። ማህሌትን ምን አርገሻ ስትል እኔ ማህሌትን አልፈልጋትም። ስለዚህ አንቺ እናቴ እንድትሆኝ ይፈልጋለሁ ስትል ቅድስትም ተደናግጣ እንደዚህማ አትበይ፣ እንደዚህ አይባልም ስትል ዴጋጋማ ነግራታለች። ምሳሌም እንግዲህ ለአባዬ ነግሯዋለሁ አለበለዛ ስትል፣ ንገሪው አባትሽን ንገሪው እያለች ስትቀልድባት ነበር። ቅድስት እንግዲህ ቅድስት እንደዛ ካለቻት በኋላ ምሳሌም እንግዲህ አልነግሯዋለሁ በቃ እናቴ እንድትሆኚ እፈልጋለሁ እያለቻት ነበረ። ከዛ እንግዲህ ቅድስት እንዳትናገሪ ብላ ምሳሌን ቃል አስገብታታለች። ብሩክም እንግዲህ ማሌ ትዘው ሳሉ ላይ ቆጭ ባለችበት እንዴት አረክ ቤቱ የሚሸጥ መኪናው የሚሸጥና ትታ

እንደዛ ስትል ከምርሽ ነው ሲላት፣ አዎ፣ ምን ነው ድሮም እኮ የሰው ልጅ የሰው ነው ብላ እንግዲህ አሽሟጣበታለች። እናት አይደለሽም ብለህ እያልከኝ ነው ብላ ማህሌት እንግዲህ ብሩክን አሽሟጣበታለች። መኪናውን ቤቱ የሚሸጥ ያለችበት ምክንያት ግማሹ ስለሚደርሳት፣ ግማሹን እንግዲህ ሞገዝ እንደሚከፍልላት ስላወቀች በስሟ ማዞር ስለፈለገች ነው። ነገር ግን ይህ ነገር አይቻልም፣ አልሸጥም አንችም የለሽበትም ብሎ ሲያስረዳት እንዴ ሁሉም ነገር እንደሚመለከተኝ እኮ ነው ፈርመህ ያገባኸኝ ብላ ስትለው እንደዛ ነው እንደሚመለከትሽ እንደውም አያገባሽም ቤቱንም የሰራሁት መኪናውንም የሰራሁት አንቺን ከማግባቴ በፊት ነው ብሎ ሲያስፈራራት እንደዛ ነው እንዴ ምን ለማለት ፈልገህ ነው እኔ እኮ ሁሉ ነገር እንደሚመለከተኝ አድርገህ ነው ያገባኸኝ ብላ ስትለው እንደዛ ቢሆንም

መኪናውም የምሳሌ እናት ጋ ነው የሰራ ነው። ስለዚህ አንቺ አይመለከትሽም ሲላት እንደዛ ከሆነ በቅርብ ቀን የፍች ወረቀት ጠብቅ፣ እንደውም ደግሞ እከስሃለውኝ። መሸጠህ ግን እኩል ተካፍለን ብንበላ ይሻላል፣ ልጅህን ብታሳክም ይሻላል። አለበለዛ ግን እኔ ከከሰስኩህ አመት ሁለት አመት ስለሚቆይ ያንን ደግሞ ምሳሌ ታጣለህ ብላ ስታስፈራረው፣ እንግዲህ እባክሽ ማህሌት ብሎ ተንበርክኮ ጠይቋታል። ብሩክ ማህሌትን እንግዲህ ተንበርክኮ ቢጠይቃትም ማህሌት እምቢ አላለችውም። እንደውም እዚሁ ጠብቀኝ የሆነ ነገር ላንጣል ብላ የክስ ወረቀትና የፍች ወረቀት ይዛለት መታለች። እንግዲህ ይህንን ነገር አንብበው ብላ ከሰጠች በኋላ አንብበው ከጨረሰ በኋላ እባክሽ ምሳሌ ላሳክም፣ ክስም አትጠይቂ ፍችም ክስማ አትክሰሽፍችም አትጠይቂ ብሎ ሲላት እንግዲህ እሱ እኮ እረፈደ አይመለከተኝም፣ ስላንተ ልጅ ብላ እንግዲህ አናደዋለች። ከዛ በመቀጠል እንግዲህ እንደዛ ካደረገችው በኋላ የራስሽ ጉዳይ እንደፈለገሽ ሁኚ ብሎ ትቷት ሄዷል። እንደውም እዚህ ጠብቂኝ ሌላ ነገር ማመጣልሽ ነገር አለ ብሎ የወረቀት አንጥቷል ማለት ነው። ወረቀት አንጥቶ ሰጥቷታል። ከዛ እንግዲህ ምሳሌ ክላስ ሄዶ ብሩክ ምሳሌ እንዴት እንዳደረች እንዴት እንዳረፈደች ሲጠይቃት ምሳሌ ከቅድስት ጋር እንዳደረች ቅድስት መታ አብራት እንዳደረች እንዳጫወተቻትም ነግረዋለች። ከዛ ም ምሳሌ ዛሬ በኋላ ከተነሳሽ በኋላ ውጪ ይዤ ሄጄ አዝናናሻለሁ አጫውትሻለሁ ሲላት ከማህሌት ጋር ነው የምንሄደው ስትለው አይ እኔና አንቺ ብቻ ነን አላት። ከዛ በኋላ እንግዲህ ደቀና አድርጋ ምሳሌ ለምን ቅድስት እስከኛ ጋር አትሄድም ብላ ስትጠይቀው ቅድስት ቤቱን ትጠብቃል፣ የሚጠብቅ ሰው ስለሌለ እዚሁ ነው የምትሆነው ብሏት፣ እንግዲህ እሺ በቃ ችግር የለም ብለ ላይ ምሳሌ። ከዛም ምሳሌ እንግዲህ ከቅድስት ጋር ያወራችውን ማለትም ቅድስት እናቷ እንድትሆን ስለምትፈልግ አባዬ የሆነ ነገር ልንገርህ ብላ ስትለው፣ ንገሪኝ ችግር የለም ብሎ ሲላት እንግዲህ ቅድስት ብላ እንዳትናገሪ ብላ ቅድስት አፏን ማለትም ሚስጥር ነው ብላ ስላ ሲያዘጃት መናገር ስላልፈለገች ቅድስት ብላ ትውት ታደረገችው። ከዛ እህ ሚስጥር ነው ሚስጥር ጀመራችሁ ብሎ እንግዲህ ሲላት፣ አይ ሚስጥር አይደለም በቃ ትችዋለሁ ብላ እንግዲህ ምሳሌም ተመልሳ ተኝታለች። ከዛ ከተኛች በኋላ እንግዲህ ለማህሌት ወረቀቱን አንጥቶ ሰጥቷታል። ወረቀቱ እንግዲህ ቤትና መኪናው በእሱ ስም እንዳልሆነ የሚያሳይ ደብዳቤ ነው። እንግዲህ ለማህሌት እየሰጣት ማህሌት እንግዲህ ያንን ደብዳቤ አምብ ቢ ብሎ ከሰጣት በኋላ እያነበበች እያለ ከመደናገጥ ጋር ራሷን ስታ ወድቃለች። ራሷን ከሳተች በኋላ አንቺ ገንዘብ ወዳጅ፣ አንቺ ከምሳሌ እናት ጋር አትወዳደሪም፣ አንቺ ገንዘብ በመውደድሽ ምክንያት ምሳሌን ልትገሊያት ነበረ ብሎ እንግዲህ እዛው ላይ ስቶባታል። ቅድስትንም እንግዲህ ደጋግመሽ አንብቢላት ብሎ ተቆጥቷት ጥሏት